መኃልየ መኃልይ ዘሰሎሞን ምዕራፍ አንድ ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር። በአፉ መሳም ይሳመኝ፤ ፍቅርህ ከወይን ጠጅ ይልቅ መልካም ነውና፣ ዘይትህ መልካም መዓዛ አለው፤ ስምህ እንደሚፈስ ዘይት ነው፤ ስለዚህ ደናግል ወደዱህ። ሳበኝ፤ ከአንተም በኋላ እንሮጣለን። ንጉሡ ወደ ቤቱ አገባኝ። በአንተ ደስ ይለናል፣ ሐሴትም እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን። በቅንነት ይወዱሃል። እናንተ የኢየሩሳሌም ቈነጃጅት ሆይ፣ እኔ ጥቁር ነኝ ነገር ግን ውብ ነኝ፣ እንደ ቄዳር ድንኳኖች እንደ ሰሎሞንም መጋረጃዎች። ፀሐይ መልኬን አክስሎታልና ጥቁር ስለ ሆንሁ አትዩኝ። የእናቴ ልጆች ተጣሉኝ። የወይን ቦታዎችንም ጠባቂ አደረጉኝ፤ ነገር ግን የእኔን ወይን ቦታ አልጠበቅሁም። ነፍሴ የወደደችህ አንተ ንገረኝ፣ ወዴት ታሰማራለህ? በቀትርስ ጊዜ ወዴት ትመሰጋለህ? ስለምን እስከ ባልንጀሮችህ መንጎች በኋላ እቅበዘበዛለሁ? አንቺ በሴቶች ዘንድ የተዋብሽ ሆይ ያላወቅሽ እንደሆነ የመንጎችን ፍለጋ ተከትለሽ ውጪ፣ የፍየል ግልገሎችሽንም በእረኞች ድንኳኖች አጠገብ አሰማሪ። ወዳጅ ሆይ በፈርዖን ሰረገሎች እንዳለ ፈረስ መሰልሁሽ። የጉንጭሽ ውበት በከበረ ሉል፣ አንገትሽም በእንቁ ድሪ ያማረ ነው። ባለብር ጉብጉብ የሆነ የወርቅ ጠልሰም እናደርግልሻለን። ንጉሡ በማዕዱ ሳለ የእኔ ናርዶስ መዓዛውን ሰጠ። ውዴ ለእኔ በጡቶቼ መካከል እንደሚያርፍ እንደ ተቋጠረ ከርቤ ነው። ውዴ ለእኔ በአይነጋዴ ወይን ቦታ እንዳለ እንደ አበባ እቅፍ ነው። ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ፣ ዓይኖችሽም እንደ ርግቦች ናቸው። ውዴ ሆይ እነሆ አንተ ውብ ነህ፣ መልከ መልካምም ነህ። አልጋችንም ለምለም ነው። የቤታችን ሰረገላ የዝግባ ዛፍ ነው የጣሪያችንም መዋቅሪያ የጥድ ዛፍ ነው። መኃልየ መኃልይ ዘሰሎሞን ምዕራፍ ሁለት እኔ የሳሮን ጽጌረዳ የቈላም አበባ ነኝ። በእሾህ መካከል እንዳለ የሱፍ አበባ እንዲሁ ወዳጄ በቈነጃጅት መካከል ናት። በዱር እንዳለ እንኮይ እንዲሁ ውዴ በልጆች መካከል ነው። ከጥላው በታች እጅግ ወድጄ ተቀመጥሁ፣ ፍሬውም በጕሮሮዬ ጣፋጭ ነው። ወደ ወይን ጠጁም ቤት አገባኝ፣ በእኔ ላይ ያለው ዓላማው ፍቅር ነው። በዘቢብም አጽናኑኝ፣ በእንኮይ አበረታቱኝ፣ በፍቅሩ ተነድፌ ታምሜአለሁና። ግራው ከራሴ በታች ናት፣ ቀኙም ታቅፋኛለች። እናንተ የኢየሩሳሌም ቈነጃጅት ሆይ እሱ እስኪፈልግ ድረስ ፍቅርን እንድታስነሱትና እንድታነሳሱት። በሚዳቋ በምድረ በዳም ዋላ አምላችኋለሁ። እነሆ የውዴ ቃል በተራሮች ላይ ሲዘልል በኮረብቶችም ላይ ሲወረወር ይመጣል። ውዴ ሚዳቋን ወይም የዋላን እምቦሳ ይመስላል። እነሆ በመስኮቶች ሲጐበኝ በዓይነ ርግብም ሲመለከት እርሱ ከቅጥራችን በኋላ ቆመዋል። ውዴ እንዲህ ብሎ ተናገረኝ። ወዳጄ ሆይ ተነሽ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ። አበቦች በምድር ላይ ተገለጡ፣ የዜማም ጊዜ ደረሰ፣ የቊርዬውም ቃል በምድራችን ተሰማ። በለሱ ጎመራ፣ ወይኖችም አበቡ መዓዛቸውንም ሰጡ። ወዳጄ ሆይ ተነሺ! ውበቴ ሆይ ነዪ። በዓለት ንቃቃትና በገደል መሸሸጊያ ያለሽ እርግብ ሆይ ቃልሽ መልካም፣ ፊትሽም ያማረ ነውና መልክሽን አሳዪኝ ድምፅሽንም አሰሚኝ። ወይናችን አብቦአል እና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን። ውዴ የእኔ ነው እኔም የእርሱ ነኝ። በሱፍ አበባዎች መካከልም መንጋውን ያሰማራል። ውዴ ሆይ ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ፣ በቅመም ተራራ ላይ የሚዳቋውን ወይም የዋላውን እምቦሳ ምሰል። መኃልየ መኃልይ ዘሰሎሞን ምዕራፍ ሶስት ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግሁት፣ ፈለግሁት፣ አላገኘሁትም። እነሳለሁ፣ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ እፈልጋለሁ። ፈለግሁት፣ አላገኘሁትም። ከተማይቱን የሚዞሩት ጠባቂዎች አገኙኝ፣ ነፍሴ የወደደችውን አያችሁትን አልኋቸውም ከእነርሱም ጥቂት እልፍ ብዬ ነፍሴ ወደደችውን አገኘሁት፣ ያዝሁትም፣ ወደ እናቴም ቤት ወደ ወላጄ እናቴም እልፍኝ እስካገባው ድረስ አልተውሁትም። እናንተ የኢየሩሳሌም ቈነጃጅት ሆይ፣ እርሱ እስኪፈልግ ድረስ ፍቅርን እንድታስነሱትና እንድታነሳሱት በሚዳቋ በምድረ በዳም ዋላ አምላችኋለሁ። ማዕዛም እንደ ከርቤና እንደ ዕጣን የሆነችው ከልዩ ከነጋዴ ቅመም ሁሉ የሆነችው ይህች ከምድረ በዳ እንደ ጢስ ምሰሶ የወጣችው ማን ናት? እነሆ የሰሎሞን አልጋ ናት። ከእስራኤል ኃያላን ስድሳ ኃያላን በዙሪያዋ ናቸው። ሁሉም ሰይፍ የያዙ ሰልፈኞች ናቸው። በሌሊት ከሚወድቀው ፍርሃት የተነሣ ሰው ሁሉ ሰይፉ በወገቡ አለ። ንጉሡ ሰለሞን መሸከሚያን ከሊባኖስ እንጨት ለራሱ አሠራ። ምሰሶዎቹን የብር መደገፊያውንም የወርቅ መቀመጫውንም ሐምራዊ ግምጃ አደረገ። ውስጡ በኢየሩሳሌም ቈነጃጅት ፍቅር የተለበጠ ነው። እናንተ የጽዮን ቈነጃጅት ውጡ፣ እናቱ በሠርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሡ ሰሎሞንን እዩ። መኃልየ መኃልየ ዘሰሎሞን ምዕራፍ አራት ወዳጄ ሆይ እነሆ ውብ ነሽ፣ እነሆ አንቺ ውብ ነሽ። በዐይነ ርግብ መሸፈኛሽ ውስጥ ዐይኖችሽ እንደ ርግቦች ናቸው። ጠጉርሽ በገለዓድ ተራራ እንደሚወርድ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደ ተሸለቱ ሁሉም መንታ እንደ ወለዱ ከእነርሱም መካን እንደሌለባቸው መንጎች ናቸው። ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፣ አፍሽም ያማረ ነው። በዓይነ ርግብ መሸፈኛሽ ውስጥ ጕንጭና ጕንጭሽ እንደ ተከፈለ ሮማን ናቸው። አንገትሽ ለሰልፍ ዕቃ መስቀያ እንደ ተሠራው እንደ ዳዊት ግንብ ነው፤ ሺህ ጋሻ የኃያላንም መሣሪያ ሁሉ ተንጠልጥሎበታል። ሁለቱ ጡቶችሽ መንታ እንደ ተወለዱ በሱፍ አበባ መካከል እንደሚሰማሩ እንደሚዳቋ ግልገሎች ናቸው። ቀኑ እስኪነፍስ ጥላውም እስኪያልፍ ድረስ ወደ ከርቤው ተራራ ወደ ዕጣኑም ኮረብታ እሄዳለሁ። ወዳጄ ሆይ፣ ሁለንተናሽ ውብ ነው፣ ነውርም የለብሽም። ሙሽራዬ ሆይ፣ ከሊባኖስ ከእኔ ጋር ነይ። ከሊባኖስ ከእኔ ጋር ነይ። ከአማና ራስ ከሳኔር እና ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች። እህቴ ሙሽራ ሆይ፣ ልቤን በደስታ አሳበድሽው አንድ ጊዜ በዐይኖችሽ ከአንገትሽ ድሪ በአንዱ፣ ልቤን በደስታ አሳበድሽው። እህቴ ሙሽራ ሆይ ፍቅርሽ እንዴት መልካም ነው! ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል! የዘይትሽም መዓዛ ከሽቱ ሁሉ። ሙሽራዬ ሆይ ከከንፈሮችሽ ማር ይንጠባጠባል፣ ከምላስሽ በታች ማርና ወተት አለ። የልብስሽም መዓዛ እንደ ሊባኖስ ሽታ ነው። እህቴ ሙሽራ የተቈለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ናት። ቡቃያሽ ሮማንና የተመረጠ ፍሬ ቆ ከናርዶስ ጋር ያለበት ገነት ነው። ናርዶስ ከቀጋ ጋር የሽቱ ሳርና ቀረፋ ከልዩ ልዩ ዕጣን ጋር፣ ከርቤና እሬት ከክቡር ሽቶ ሁሉ ጋር። አንቺ የገነት ምንጭ የሕይወት ውሃ ጒድጓድ ከሊባኖስም የሚፈስስ ወንዝ ነሽ። የሰሜን ነፋስ ሆይ ተነስ! የደቡብ ነፋስ ና፣ በገነቴ ላይ ንፈስ፣ ሽቶም ይፍሰስ። ውዴ ወደ ገነቱ ይግባ፣ መልካሙንም ፍሬ ይብላ። መኃልየ መኃልይ ዘሰሎሞን ምዕራፍ አምስት እህቴ ሙሽራዬ ሆይ፣ ወደ ገነቴ ገባሁ፣ ከርቤን ከሽቶ ጋር ለቀምሁ፣ እንጀራዬን ከማሬ ጋር በላሁ። የወይን ጠጄን ከወተቴ ጋር ጠጣሁ! ባልንጀሮቼ ሆይ ብሉ፣ ወዳጄ ሆይ ጠጪ፣ እስክትረኪ ድረስ ጠጪ። እኔ ተኝቻለሁ፣ ልቤ ግን ነቅቶአል። የውዴ ቃል ነው፣ እርሱም ደጁን ይመታል። እኅቴ፣ ወዳጄ፣ ርግቤ፣ መደምደሚያዬ ሆይ በራሴ ጠል በቈንዳላዬም የሌሊት ነጠብጣብ ቶልቶበታልና ክፈቺልኝ! ቀሚሴን አወለቅሁ፣ እንዴት እለብሰዋለሁ እግሬን ታጠብሁ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። ለውዴ እከፍትለት ዘንድ ተነሣሁ፤ እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠበጠቡ። ለውዴ ከፈትሁለት፤ ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሣ ደነገጠች፤ ፈለግሁት አላገኘሁትም፣ ጠራሁት፣ አልመለሰልኝም። ከተማይቱን የሚዘሩት ጠባቂዎች አገኙኝ፣ መቱኝ፣ አቈሰሉኝም፣ ቅጥር ጠባቂዎችም የዓይነ ርግብ መሸፈኛዬን ወሰዱት። እናንተ የኢየሩሳሌም ቈነጃጅት ሆይ፣ አምላችኋለሁ፣ ውዴን ያገኛችሁት እንደሆነ እኔ ከፍቅር የተነሣ መታመሜን ንገሩት። አንቺ በሴቶች ዘንድ የተዋብሽ ሆይ ከሌላ ወዳጅ ይልቅ ውድሽ ማን ነው ይህን የሚያህል አምለሽሃልና ከሌላ ወዳጅ ይልቅ ውድሽ ማን ነው ከሌላ ውዴ ነጭና ቀይ ነው ከእልፍ የተመረጠ ነው ራሱ ምዝምዝ ወርቅ ነው ቆንደላው የተዝረፈረፈ ነው እንደ ቁራ ጥቁረትም ጥቁር ነው ዐይኖቹ በሙሉ ፈሳሽ አጠገብ እንዳሉ በወተት እንደ ታጠቡ ፈሳሽ ውኃ አጠገብ እንደ ተቀመጡ እንደ ርግቦች ናቸው ጒንጩና ጒንጩ የሽቶ መደብ እርከን እንዳለበት እንደ ሽቶ አትክልት ናቸው። ከንፈሮቹም እንደ አበባ ናቸው፣ የሚፈስ ከርቤንም ያንጠበጥባሉ። እጆቹ የቢረሌ ፈርጥ እንዳለበት እንደ ወርቅ ቀለበት ናቸው። አካሉ ብልሃተኛ እንደ ሠራው በሰንፔር እንዳጌጠ እንደ ዝሆን ጥርስ ነው። እግሮቹ በምዝምዝ ወርቅ እንደ ተመሠረቱ እንደ እብነ በረድ ምሰሶች ናቸው። መልኩ እንደ ሊባኖስና እንደ ዝግባ ዛፍ መልካም ነው። አፉ እጅግ ጣፋጭ ነው። እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቈነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው። መኃልየ መኃልይ ዘሰሎሞን ምዕራፍ ስድስት አንቺ በሴቶች ዘንድ የተዋብሽ ሆይ ከአንቺ ጋር እንፈልገው ዘንድ ውድሽ ወዴት ሄደ? ውድሽስ ወዴት ፈቀቅ አለ? ውዴ በገነቱ መንጋውን ያሰማራ ዘንድ አበባውንም የሚሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረደ። እኔ የውዴ ነኝ፣ ውዴም የእኔ ነው። በሱፉ አበባ መካከል መንጋውን ያሰማራል። ወዳጄ ሆይ እንደ ቴርሳ ውብ ነሽ፣ እንደ ኢየሩሳሌምም ያማርሽ ነሽ። ዓላማ ይዞ እንደ ተሰለፈ ሠራዊት ታስፈሪያለሽ። አውከውኛልና ዐይኖችሽን ከፊቴ መልሺ። ጠጒርሽ ከገለዓድ እንደ ወረደ እንደ ፍየል መንጋ ነው። ጥርሶችሽ ታጥበው እንደ ወጡ ሁሉ መንታ እንደ ወለዱ ከእነርሱም መካን እንደሌለባቸው መንጎች ናቸው። በዓይነ ርግብ መሸፈኛሽ ውስጥ ጒንጭና ጒንጭሽ እንደ ተከፈለ ሮማን ናቸው። ስድሳ ነገሥታት ሰማንያም ቁባቶች ቁጥር የሌላቸውም ቈነጃጅት አሉ። ርግቤ መደምደሚያዬም አንዲት ናት ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት። ቈነጃጅትም አይተው አሞገሷት፣ ነገሥታትና ቁባቶችም አመሰገኗት። ይህች እንደ ማለዳ ብርሃን የምትጐበኝ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ዓላማ ይዞ እንደ ተሰለፈ ሠራዊት የምታስፈራ ማን ናት? የወንዙን ዳር ልምላሜ አይ ዘንድ ወይኑ አብቦ ሮማኑም አፍርቶ እንደ ሆነ እመለከት ዘንድ ወደ ገውዝ ገነት ወረድሁ ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠችኝ። መኃልየ መኃልይ ዘሰሎሞን ምዕራፍ ሰባት አንቺ ሱላማጢስ ሆይ ተመለሽ ተመለሽ፣ እናይሽ ዘንድ ተመለሽ ተመለሽ። በሱላማጢስ ምን ታያላችሁ? እርሷ እንደ መሃናይም ዘፈን ናት። አንቺ የመኰንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽስ በአንጥረኛ እጅ እንደ ተሠሩ እንደ ዕንቍዎች ይመስላሉ። እንብርትሽ የወይን ጠጅ እንደማያጎድልበት እንደ ተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደ ታጠረ ነው። ሁለቱ ጡቶችሽ እንደ ሁለቱ መንታ እንደ ሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን ጥርስ ግንብ ነው። ዐይኖችሽ በሐሴቦን ውስጥ በባትረቢ በር አጠገብ እንደ ውሃ ኩሬዎች ናቸው። አፍንጫሽ ወደ ደማስቆ አብዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ጠጉር እንደ ሐምራዊ ሐር ነው፤ ንጉሡ በሹርባው ታስሮአል። ወዳጄ ሆይ እንዴት የተዋብሽ ነሽ! እንዴትስ ደስ ታሰኛለሽ! ይህ ቁመትሽ የዘንባባ ዛፍ ይመስላል፣ ጡቶችሽም የወይን ዘለላ ይመስላሉ። ወደ ዘንባባው ዛፍ እወጣለሁ፣ ዛፎቿንም እይዛለሁ አልሁ። ጡቶችሽ እንደ ወይን ዘለላ፣ የአፍንጫሽም ሽቱ እንደ እንኰይ ናቸው። ጕሮሮሽ ለወዳጄ እየጣፈጠ እንደሚገባ የተኙትን ከንፈሮች ይናገሩ ዘንድ እንደሚያደርግ እንደማለፊያ የወይን ጠጅ ነው። እኔ የውዴ ነኝ፣ የእርሱ ምኞት ወደ እኔ ነው። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር። ወደ ወይኑ ቦታ ማልደን እንሂድ፣ ወይኑ አብቦ አበባውም ፍሬ አንዠርግጎ ሮማኑም አፍርቶ እንደ ሆነ እንይ፤ በዚያ ውዴን እሰጥሃለሁ። ትርንጎዎች መዓዛን ሰጡ፤ መልካሞች ፍሬዎች ሁሉ አሮጌው ከአዲሱ ጋር በደጃችን አሉ። ውዴ ሆይ ሁሉን ለአንተ ጠበቅሁልህ። መኃልየ መኃልይ ዘሰሎሞን ምዕራፍ ስምንት አንተ የእናቴን ጡት እንደ ጠባ እንደ ወንድሜ ምነው በሆንህ በሜዳ ባገኘሁህ ጊዜ በሳምሁህ ማንም ባልናቀኝም ነበር መሪቼ ወደ እናቴ ቤት ባገባሁህ በዚያም አንተ ባስተማርከኝ እኔም ከመልካሙ ወይን ጠጅ ከሮማኔም ውሃ ባጠጣሁህ ነበር ግራው ከራሴ በታች በሆነች ቀኙም ባቀፈችኝ ነበር። እናንተ ኢየሩሳሌም ቈነጃጅት ሆይ እርሱ እስኪፈልግ ድረስ ፍቅርን እንድታስነሱት እንድታነሳሱትም አምላችኋለሁ። በውድዋ ላይ ተደግፋ ከምድረ በዳ የምትወጣ ይህች ማን ናት? ከእንኮይ በታች አስነሳሁህ፣ በዚያ እናትህ ወለደችህ፣ በዚያም ወላጅ እናትህ አማጠችህ። እንደ ማኅተም በልብህ እንደ ማኅተም በክንድህ አኑረኝ፣ ፍቅርን እንደ ሞት የበረታች ናትና፣ ቅንዓትም እንደ ሲኦል የጨከነች ናትና። ፍንጣሪዋ እንደ እሳት ፍንጣሪ እንደ እግዚአብሔር ነበልባል ነው። ብዙ ውኃ ፍቅርን ያጠፋት ዘንድ አይችልም፣ ፈሳሾችም አያሰጥሟትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይንቁታል። እኛ ጡት የሌላት ታናሽ እህት አለችን። ስለ እርሷ በሚናገሩባት ቀን ለእህታችን ምን እናድርግላት? እርሷ ቅጥር ብትሆን የብር ግንብ በላይዋ እንሰራለን። ደጅም ብትሆን በዝግባ ሳንቃ እንከብባታለን። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው። በዚያን ጊዜ በፊቱ ሰላምን እንደምታገኝ ሆንሁ። ለሰለሞን በብኤላሞን የወይን ቦታ ነበረው የወይኑን ቦታ ለጠባቂዎች አከራየው። ሰው ሁሉ ለፍሬው ሺህ ብር ያመጣለት ነበር። ለእኔ ያለኝ የወይን ቦታ በፊቴ ነው። ሰሎሞን ሆይ ሺሁ ለአንተ ሁለት መቶውም ፍሬውን ለሚጠብቁ ይሆናል። በገነቱ የምትቀመጪ ሆይ ባልንጀሮች የአንቺን ቃል ያደምጣሉ፤ ቃልሽን አሰሚኝ። ውዴ ሆይ ፍጠን፤ በቅመም ተራራ ላይ የሚዳቋን ወይም የዋላን እምቦሳ ምሰል።